እኔ ለመጀመሪያ ጊዜ ቻይና ስሄድ ቻይና በሄድኩ ጊዜ በሻንዶንግ አውራጃ የምትገኘውን ውቢቱን ችንዳውን አይቼ የተደነቁትን ድንቅ አረሰው የሚያምረውን የሻንሃይ ናንጂንግ ጎዳናዎችን ስጓዝ በህልሜ ሁሉ በእውነት በህልሜ ሁሉ መስ አቧራማውንና በክፉ ጠረን የተሞላውን የሀገሬን የኢትዮጵያን አብዛኛውን ክፍል አስቤ መንግስት ሰማይ እንዲሆነን ብዬ ሁሉ። ከጥቂት ዓመታት በኋላ ደግሞ ተጉዛችሁ የማትደክሙበት አይታችሁ የማትጠግቡት የሺካጎን ከተማ መስህብ ሳይ ታዲያ አዲስ ኢየሩሳሌም ከዚህ በምን ትለያለች ብዬ እንደገና አስብኩ። ፍልፈል የሚኖርባት ከምትመስለው ተሰርታ ተቆፍራ ከማታልቀው ከአዲስ አበባ ተነስቼ ወይም ተነስቶ እንደኔ ራሱን ሰሜን ሚቺጋን አቬኑ ውስጥ ላገኘ ሰው ትንግርት ቢሆንበት አትገረሙ። ድንቅ የህንፃ ጥበብ፣ ህያው ጉልበት፣ እይታን የሚማርክ ልቦናን የሚሰርቅ አስደናቂና ጽዱ የውሃ ዳርቻዎች፣ በወንዞች ዳርቻ የሚገኘው ውብ የእግር መንገድ፣ በለሰለሰ መስታወትና ታሪካዊ ምልክቶችን በተነቀሱ የተዋቡ የከተማ ሰማይ ጠቀስ ህንፃዎች ፈዝዤ አለሜን ሁሉ ብረሳ ከእናንተ መካከል ማን ነው የሚስቅብኝ አለሙን ሳይረሳ እንደው በማስተዋሉ የቆየ ሰው ብፁ ነው። በጣም የተገረሙ። ሽካጎ ትራምፕ ታወር፣ ዊሊ ታወር፣ ጆን ሃንኮክ ማዕከል፣ የሚሽጋን ሐይቅ፣ ሚሊኒየም ፓርክ፣ ኔቪ ፒርስ፣ ክላውድ ጌት፣ ደቢን ከአንዱ ፎቶ ተነስቼ አንዱ ከአንዱ ነግቶልኝ ደግሞ አንደኛውን እስከማይ ድንቅ የኪነ ህንፃ ክህሎት ታሪክን ፈጠራን ባህልን በህያውነቱ ያለምንም እንከን አዋህዶ የያዘ ሬንግሌ ቢውልዲንግ የሚሉት ያንን አይቺ፣ እንዴ አዲስቱ ኢየሩሳሌም ከዚህ በምን ልትበልጥ ትችላለች? በአውሮፓም እንደዚህ አይነት ስሜት ተሰምቶኛል። ብዙ ውብ ከተሞች ከዚህ የተለየ ስሜት አይፈጥሩባችሁም። ውብ ሐውልቶች፣ ህንፃዎች የከተሞችን የልብ ምት እንድትሰሙ የሚያደርጉ የማይታመን የስሜት ግብዣን የሚያድሉ መብራቶች፣ ባለኮከብ ሆቴሎች፣ ሬስቶራንቶች፣ የአትክልት ስፍራዎች ከአዲስቱ ኢየሩሳሌም ተስፋ ጋር ትከሻ ለትከሻ የሚለካኩ ነው የሚመስል። ወርቅ ከሆነ ምጠብቁ፣ ሽቶ ከሆነ ምጠብቁ፣ የአትክልት ስፍራ ከሆነ የምጠብቁ፣ በሚሽጋን ሐይቅ ዳርቻ ወክ አድርጉ። በአይፍል ታወር፣ በሉቭሬ ሙዚየም ፊት ለፊት ወክ አድርጉ። በማልሞ ብሪጅ ስር ወክ አድርጉ። በጅማ ጥብቅ ደኖች ወክ አድርጉ። በወንዶ ገነት የተፈጥሮ ውሃዎች ሂዳችሁ ታጠሩ። እነ ዛሀ ሀዲድ፣ እነ ፍራንክ ጌሪ፣ ኖርማን ፎስተር፣ እነ አድራያን ስሚዝ፣ ኢትዮጵያዊቷ አርክቴክት መወዳት፣ እነ ራየል ሻውል እና አለበል ደስታ እና አሰፋ ገበየው፣ እነ ፋሲል ገብረ ጊዮርጊስ በጣም ብዙዎች ሊጠቅስላችሁ ይችላሉ። የአዲሲቱን ኢየሩሳሌም ፓሮዲ ፍለጋ ላይ ያሉ ይመስላል ዲዛይኖቻቸው የሚያማምሩ ህንፃዎች፣ የመንግስት ሰማያዊን ኮፒ፣ የአዲስ ኢየሩሳሌም ኮፒ ያገኙት ይመስላሉ። በርጅ ከሊፋን ለመጀመሪያ ጊዜ ሳየው የሰው ስራ መሆኑን ተጠራጥሬ ነበረ። በኢትዮጵያ አሁንም ከተሞችን የማስዋብ ስራ በሚደንቅ ሁኔታ ተጠናክሮ እየቀጠለ ነው። ባለፈው ከመገናኛ ቦሌ ስነዳ እንዴ ኢትዮጵያን ያሉት ከፒያሳ ለገሃርን ስታዩ ታዲያ ይህ ሁሉ አዲሲቱ ኢየሩሳሌም ካልገለጣት፣ አዲሱ ሰማይና ምድር አዲሲቱ ኢየሩሳሌም ምንድን ነው? ለየት የሚያደርጋት ምንድን ነው? የምትመስለው ገምተን የማንደርስበት በሰው ልብ ያልታሰበ እግዚአብሔር እርሱን ለሚወዱ ያዘጋጀው ታላቁና ክቡሩ ፍጻሜ ምን ይመስላል? ከሰማዩ ዙፋን የማይታወቅ ድምፅ የአዲሲቱን ኢየሩሳሌም ምስል ትርጉምና አስፈላጊነት ይገልጸዋል። ዋናው ትኩረት፣ ዋናው ልዩነት ግንኙነት ነው። የእግዚአብሔር በሕዝቡ መካከል መሆን ነው። እግዚአብሔር በመካከላችን ድንኳኑን መትከሉ ነው። እነዚህ የሚያማምሩ ጎዳናዎች፣ የሚያማምሩ ከተሞች፣ የሚያማምሩ ህንፃዎች፣ ሆቴሎች፣ ሬስቶራንቶች በአመፅ በግፍ በኢፍትሐዊነት ኃጢአት፣ ሞት፣ መበስበስ በሰለጠነበት ኢኮኖሚክ ኢንጀስቲስ፣ የባቢሎን ስርዓት በሰፈነበት በደም የውሸቱ የኦክታቪያን ፓክስ ሮማና የወለዳቸው፣ አይ እውነተኛ ጽድቅ፣ አይ እውነተኛ ሰላም፣ አይ እውነተኛ ፍትህ፣ ደስታ፣ የእግዚአብሔር ህልውና ራሱ እግዚአብሔር፣ መቅደስ መካከለኛ ሳያስፈልገን ከሱ ጋር የምንሆንበት የእሱን መንፈስ ያለምንም ማቋረጥ ያለምንም መቋረጥ ያለምንም እንከን በደስታ የምንጠጣበት የምንበላበት የምንሆንበት በሕሉ ነው። በሱ ዙሪያ የምንሰፍርበት ከእግዚአብሔር ጋር አብረን የምንኖርበት የመጨረሻውና ታላቁ ተሰጎ የአዲስ ኪዳን ጡዘት የእግዚአብሔር በናዝሬቱ በኢየሱስ ክርስቶስ ሰው መሆን ስጋን መልበስ ተሰጎ እንደገና አሁን ለዘላለም እንደገና አሁን በሰዎች መካከል ለዘላለም ማደሩን መደኮኑን ራይ ምራፍ 21ና 22 ያሳይናል። ራይ ምራፍ 21ና 22 ሌላኛውና ኋለኛው ከፍተኛው ተሰጎ ነው። ይኸውም ልክ እንደመጀመሪያው ተሰጎ በኢየሱስ ሰው መሆን ጸጋንና እውነትን ተሞልቶ በመካከላችን እንዳደረው ሁሉ አሁን ደግሞ በፍጹምነት ለዘላለም እግዚአብሔርና በጉ በሰዎች መካከል ሲያድሩ ታላቁ ተሰጎ የመጨረሻውና ፍጹሙ ተሰጎ የእግዚአብሔር ሁሉን በሁሉ መሆን በኢየሱስ የመጀመሪያ መምጣት፣ ሕይወትና ሞት፣ ትንሣኤ የተጀመረው የእግዚአብሔር መንግስት ወሰን የሌለው አገዛዝ የሺህ ዓመቱ መንግስት በዳግም ምጽአቱ እንደገና ተመርቆ በሚከፈተው በእግዚአብሔርና በበጉ ዙፋን በተመሰለው ምልአት ይጠናቀቃል። ክፉ ለአንዴና ለመጨረሻ ጊዜ ተወግዶ ሰማይና ምድር እንደተፈጠሩበት እንደዛ እንደ ፍጹሙ ዓላማ፣ እንደ መልካሙ ዓላማ ሲሆኑ ያን ጊዜ ኮንሱሜሽን ይሆናል። ያን ጊዜ እውነተኛ መጠናቀቅ ይሆናል። ያን ጊዜ ክሬሽን በኢንካርኔሽን ወደ ኒው ክሬሽን ትራንስፎርምድ ይሆናል።